አንዳንድ ሰዎች ነገሪ ወደት እንደወጠቀ ማየት ትጀምራለህ። ነገሪ የት እንደተቀበረ ማየት ትጀምራለህ። የወጠቀ ነገር የቱጋ ነው፣ የተቀበረው ነገር የቱጋ ነው፣ የተበላሸ ነገር የቱጋ ነው። ዛሬ እንድታይ የመንፈሳዊ አይን ይጠጠባል። ሉቃስ ወንጌል ምዕራፍ 18:35 ወደ ኢያሪኮ በቀረበ ጊዜ አንድ እውር እየለመነ በመንገድ ዳር ተቀምጦ ነበረ። ሕዝቡን ሲያልፍ ሰምቶ ይህን ምንድር ነው ብሎ ጠየቀው። እነርሱም የናዝሬቱ ኢየሱስ ያልፋል ብሎ አወሩለት። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊት ይሄዱ የነበሩት ዝም እንዲል ገሠጹት። እርሱ ግን የዳዊት ልጅ ሆይ፣ ማረኝ እያለ አብስቶ ጮኸ። ኢየሱስም ቆመ፣ ወደ እርሱ እንዲያመጡት አዘዘ። በቀረበ ጊዜ ምን ላደርግልኝ ትወዳለህ ብሎ ጠየቀው። እርሱ ጌታ ሆይ፣ አይ ዘንድ ነው አለ። ኢየሱስም አይ፣ እምነትህ አድኖሃል አለው። በዚያን ጊዜ አየ እግዚአብሔርንም እያከበረ ተከተለው። ህዝቡ ሁሉ አይቶ እግዚአብሔርን አመሰከኑ። የመልእክቱ ርዕስ እንዲህ የሚል ነው፣ እየከሰሱ ማየትን ትጀምራለህ። እየከሰሱ ማየትን ትጀምራለህ። እስቲ ጅን ብንካልክና እየከሰሱ ይበሉ ማየትን እጀምራለሁ ወ ቤታለ ሰዎች ነገሪ ወደት እንደወደቀ ማየት ትጀምራለህ። ነገሪ የት እንደተቀበረ ማየት ትጀምራለህ። የወደቀ ነገር የቱጋ ነው? የተቀበረው ነገር የቱጋ ነው? የተበላሸ ነገር የቱጋ ነው? ዛሬ እንድታይ የመንፈሳዊ አይኒ ይገጠማል። ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ወደ ኢያሪኮ በሚመጣበት ጊዜ አደገኛ ጋጋታ ነበረው። ጋጋታ ክርክሩ ህዝቡ ጆሮ ጭው የሚያደርግ ነበር። ሰውየው እየለመነ የመንፈስ አይን ስላልተገጠመ እየለመነ ነበር። አንተ የመንፈስ አይን ካልተገጠመ ለማይነ ሰርተ ልትለወጥ አትችልም። አገልክለ ፊተኛ መሆን አትችልም። ጸኒ ውጤትና ስከት ማጠኛ አትችልም። የመንፈስ አይን ከሆነ ኢየሱስን ያሳያል በዚህ አመት ፊድራዊ ክራኒት ና ሰማይ ቶ ሰባ ያያል ማሸክር ጉርጋቱን አልፎ ይሄዳሉ። አን ነው ኢየሱስ። ይሄ ሰው ይሄ ሰው ልክ እየለመነ ባለበት ቦታ ላይ ኢየሱስ ወደ እየርኮ ከህዝብ ጋር መጣ። ሰውየው ጋጋታ ሰማ፣ ግርግሩ ሰማ። ከዛ ምንድን ነው አለ፣ ምንድን ነው እያለፈ ያለው ስባል፣ እነዚህ አሉት ከፊት የነበሩት ማን እያለፈ ነው አሉ። የናዝረቱ ኢየሱስ። በእምነት የቀደሙ የሃይማኖት ካባ የለበሱ ምንድን ነው ያሉት፣ አንተ ስም በል አያስፈልግነት፣ ክብር አንተ መነሳት አትችልም። ሰውየው ቁጭ ያለው በመንፈስ ዓይን ማጣት ነው እንጂ መንፈስ ዓይን ቢኖር ኖሮ ከሰዎቹ አይለይ ነበር፣ አይቆረጥም ነበር። ለሰውየው የመንፈስ ዓይን ስለሌለ ለልማና ነው የቁጭ ቁጭ ያደረገው። ብዙ ሰዎች እየሰራ ነው፣ ብዙ ሰዎች እያገለገለ ነው፣ ብዙ ሰዎች እየጸለየ ነው፣ ብዙ ሰዎች እየሮጠ ነው። ግን ከልመና አልወጣም፣ ግን ከልመና ዞር አላለም። ምንድነው ሲባል የመንፈስ ዓይን ስል አብርሃምን የሰማው ሄድበት ቦታ ያየውም ደሞ ማ አብርሃም አየ እንጂ ቶ የዘመድ ዘመድ ሎጤን ይዞ ወጣ። ሎጤ ባይሰወን ያየነው ነገር እንዳንወስድ የሚከለክል መጋረቻ ነው። በኒ ነው ሎጤ ያየነው ነገር እንዳንቀበል የሚከለክል ተቃዋሚ ነው። ሎጤ ይዞ በመውጣቱ ምክንያት የአብርሃም ኪዳን ምኖን ስቀየ። የአብርሃም ኪዳን ምኖን ታሰረ። የአብርሃም ኪዳን ምኖን ተያዘ። እግዚአብሔር ያልፈቀዳውን ይዘው ስለወጣ ያየ አብርሃም ነበር ያልሰማውን ሎጤን ይዘው ስለወጣ እግዚአብሔር ከአብርሃም ላይ አይ ስቶ ጀመረ ሀያ አምስት ዓመት ሙሉ መሽከርከር ጀመር፣ መዞር ጀመር። ዋጋ የሌለው ሰው ሆነ። ከዕለታት አንድ ቀን እግዚአብሔር መጣና፣ አብራምን ሎጥን ከአብርሃም ከለየ በኋላ እግዚአብሔር እንደዘ አንተ አብራም አቤት ከዱንካን ይውጣል፣ ያሳይም፣ ዱንካኔ የምድርቱ ስፋት ያሳይም በተለያየ በማይረባ በማይጠቅም ነገር ውስጥ ነህ። የመንፈስ ቅዱስ ዓይን ስትገጠም ኢየሱስን ታያለህ እንጂ ሽሮና በርበሬ አታይም። የመንፈስ ቅዱስ ዓይን ስትገጠም ሰፈሩን አታይ። የመንፈስ ቅዱስ ዓይን ስትገጠም መንደሩን፣ ኪሱን አካባቢ አታይ። የመንፈስ ቅዱስ ዓይን ስትገጠም ወጤት ነው ሲባል አንድ ነገር ወ ሰው ነበረ እዚህ ለአብርሃም የመንፈስ ቅዱስ አይን ገጥሞ ወዴት አወጣ ወደ ውጭ አወጣ ከድንኳን ከቤቱ ውስጥ ወደ ውጭ አውጥቶ ምን እያለ ሰማይ ከዛስ ኮከቦችን ቁጠራ ከዛስ ወዝ አወረደ ወዝ አውርዶ አሸባ ምን አድርገ ቁጠራ እያሳየ ነው የሚገርመኝ ነገር አብርሃምን እያሳየ ነው ትናንትና ተንክሎ ነበር ትናንትና ሎጤ ሎጤ

ሲሞን የሚባል አንድ ጀግና የመሲውን መምጣት የሚጠባበቅ የእስራኤልን መጽናናት የሚጠብቅ አንድ ሲሞን የሚባል ጀግና አለ። ያረጀ ሰው ያረጀ ሰው መቃብሩ ይጠብቃል። ያረጀ ሰው የሚሞትበት ቀኑን ይነክራል። ያረጀ ሰው ቱላ ሁሉ ይዞ መንገድ ላይ ይጓዛል። ያረጀ ሰው ምንም አይጠቅመው፣ ተስፋ የለው፣ አሁን ሞት ነው ያለው ነገር ሁሉ ጊዜ በበት ጊዜ ያለች ሲሞን የእስራኤልን ስ መጽናናት እየጠበቀ ነበር። የሚጠብቀው ሲሞን ምን እንደሚጠበቅ የሚመጣው መሲ እየጠበቀ ይህ ሰው የምን የእስራኤልን መጽናናት ይጠብቅ ነበር እነሳ ሰዎችን እስራኤል መጽናናት የሚጠበቁ

ዓይኑን ከፍቶ ሰማይ ያሳይ። ሰማይ ሲያሳይ ኮከቦቹን ቁጠር ስል ኧረ ጌታ ወይኔ አልችልም። እነዛ ሆነ ዛሬ እንደዚህ አሻዋል ቁጠር ስል ኧረ ኖ አይቻልም ጋር ከዛ በኋላ ዛሬ እንደዛ ምን አረገ፣ አበ አንተ ያየህን የባረክህበት ስፍራ ሁሉ ለአንተ የለመለመ ቦታ አሳይቶ አቃጠለው። እዚህ ጋር ግን ምንም የሌለበት ምድረ በዳ ላይ አብርሃምን ሰማይ አሳይቶ